ሰላም ሰላም እንዴት ናችሁ? ውድ ወን ፕሮፐርቲ ቤተሰቦች ዛሬ እየላችሁ የቀረብኩት እንግዲህ በዚህ ሳምንት ለሽያጭ የቀረቡት ሀያ ቤቶችን ነው እየላችሁ የቀረብኩት። ለዚህ ዩቱብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ። እስከ መጨረሻ ከኛ ጋር እንድትቆዩት ጋብዛችኋለሁ። በመጀመሪያ ደረጃ እየላችሁ የቀረብኩት ባዲሜ ኮምፓውንድ ውስጥ የሚገኝ እጅግ ዘመናዊ የሆነ ጂ ፕላስ ዋን ቆንጆ ቤት ነው እየላችሁ የቀረብኩት። አምስት መኝታ ቤቶች አሉ። እንግዲህ ባድሜ ኮምፓውንድ እጅግ የለማ ሰፈር ነው። በጣም ቆንጆ ቤት ነው። ሰፈሩ እጅግ የለማ ሰፈር ነው። የዚህ ቤት ዋጋ እንግዲህ 45 ሚሊዮን ብር ይጠራል። ወሳኝ የጂካሌ ቀርቦ መነጋገር ይችላል ማለት ነው። በሁለተኛ ደረጃ ይዤላችሁ የቀረብኩት ቶፕ ቪው ኮምፓውንድ ውስጥ የሚገኝ እጅግ ዘመናዊ የሆነ 500 ካሬ ለተሰራ ቆንጆ ቤት ነው ይዤላችሁ የቀረብኩት። ቶፕ ቪው እጅግ የለማ ሰፈር ነው እንግዲህ በጣም ታዋቂ ሰፈር ነው። ኮምፓውንድ ውስጥ ነው የሚገኘው ጂ ፕላስ ሁለት ቤት ነው። እጅግ ዘመናዊ የሆነ ቤት ነው። የዚ ቤት ዋጋ እንግዲህ ስልሳ ሚሊዮን ብር ይጠራል። ወሳኝ ከዚህ ቃል ቀርቦ መናገር ይችላል ማለት ነው። በሶስተኛ ደረጃ ይየላቸው የቀረብኩት በአድሜ ኮምፓውንድ ውስጥ የሚገኝ ጂ ፕላስ ሁለት ሁለት መቶ አምሳ ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቆንጆ ቤት ነው። እላቸው የቀረብኩት በአድሜ ኮምፓውንድ ውስጥ ነው የሚገኘው። ግቢ ሁለት መኪና ፓርኪንግ አለው። ዋና ቤቱ ላይ እንግዲህ ወደ ሰባት መኝታ ቤቶች ያሉ እጅግ ዘመናዊ የሆነ ቤት ነው። በአድሜ ኮምፓውንድ ውስጥ ይገኛል። የዚህ ቤት ዋጋ እንግዲህ 80 ሚሊዮን ብር ይጠራል። ወሳኝ እዚህ ካለ ቀርቦ መነጋገር ይችላል። በአራተኛ ደረጃ እየላችሁ የቀረብኩት ፊጋ ኮምፓንድ ውስጥ የሚገኝ ጂ ፕላስ ዋን 175 ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቆንጆ ቤት ነው። እየላችሁ የቀረብኩት ፊጋ ኮምፓንድ ውስጥ ነው የሚገኘው ሰፈሩ እጅግ የለማ ሰፈር ነው። መቶ ሰባ አምስት ካሬ ነው። ግቢ ሁለት መኪና ማቆም የሚችል ግቢ አለው። ዋና ቤቱ ላይ አጠቃላይ አምስት መኝታ ቤት አለው። አራት መታጠቢያ ቤት አለው። ፊጋ ኮምፓውንድ ውስጥ ይገኛል ማለት ነው። የዚህ ቤት ዋጋ እንግዲህ በጣም ቅናሽ ተብሎ የምታሰብ ቤት ነው። አርባ ሚሊዮን ብር ይጠራል። ወሰን ይህ ካለ ቀርቦ መነጋገር ይችላል። በአምስተኛ ደረጃ እየላችሁ የቀረብኩት ሳምንት ፍርድ ቤት አካባቢ የሚገኝ እጅግ ዘመናዊ የሆነ ሁለት መቶ አምሳ ጋር ላይ የተሰራ ቪላ ቤት ነው እየላችሁ የቀረብኩት ግቢ ሶስት መኪና አረ መኪና ማቆም የሚችል ግቢ አለው። ዋና ቤቱ ላይ ሶስት መኝታ አለው። ሶስት መታጠባ ቤት አለው። ሰርቪስ ላይ ሁለት አለው። ሁለት ክጅን አለው ማለት ነው። በአጠቃላይ አምስት መኝታ ቤት አለው። ሰፈሩ እጅግ የለማ ሰፈር ነው። ከአስፋልት ግልባጭ ነው። ኮምፓውንድ ውስጥ ይገኛል። የዚህ ቤት ዋጋ እንግዲህ ሰላሳ አምስት ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መደራደር ይችላል ማለት ነው። በስድስተኛ ደረጃ እየላችሁ የቀረብኩት ሳሚት አትሌቶች መንደር አካባቢ የሚገኝ 250 ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቆንጆ ቤት ነው እየላችሁ የቀረብኩት። ግቢ ሶስት መኪና ማቆም የሚችል ግቢ አለ። ዋና ቤቱ ላይ ሶስት መኝታ አለ። ሶስት መታጠቢያ ቤት አለ። ሰርቪስ ላይ ሁለት መኝታ ቤት አለ። በአጠቃላይ አምስት መኝታ ቤት አለ። ሰርቪስ ላይ እንግዲህ ሁለት መኝታ ቤት አለ ብያችኋለሁ። ሁለት ኪችን አለ። ኦፕን ኪችን እና ክሎዝድ ኪችን አለ ማለት ነው። ሳሚት አትሌቶች መንደር አካባቢ ነው የሚገኘው። ለአስፓልት እጅግ በጣም ቅርብ ነው። ኮምፓውንድ ውስጥ ነው የሚገኘው። የዚህ ቤት ዋጋ እንግዲህ 30 ሚሊዮን ብር ይጠራል። ወሳኝ የዚህ ካለ ቀርቦ መነጋገር ይችላል ማለት ነው። በሰባተኛ ደረጃ ይዤላችሁ የቀረብኩት ሳሚት ጊዮርጊስ አካባቢ የሚገኝ 250 ካሪ ላይ የተሰራ ሁለት ቤቶች ናቸው። እንግዲህ ሁለቱም ቤት ይሸጣሉ። እንግዲህ በጣም ቆንጆ ቤት ናቸው። ላግጀሪ የሆኑ ቤቶች ናቸው። ግቢ ሁለት መኪና መቆም የሚችል ግቢ አላቸው። ዋና ቤቱ ላይ አራት መኝታ አላቸው። ሰርቪስ ላይ ሶስት መኝታ አላቸው። በአጠቃላይ ወደ ሰባት መኝታ ቤቶች አሉ ማለት ነው። ሶስት መታጠቢያ ቤት አለው ማለት ነው። ሰፈሩ እጅግ የለማ ሰፈር ነው። ሳሚት ጊዮርጊስ አካባቢ ነው የሚገኘው። ኮምፓውንድ ውስጥ ይገኛል ማለት ነው። በጣም ቆንጆ ቤት ነው። የዚህ ቤት ዋጋ ሰላሳ ሁለት ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል። በስምንተኛ ደረጃ እየላችሁ የቀረብኩት ሳሚት ጊዮርጊስ አካባቢ የሚገኝ ሁለት መቶ ሰባ ካሬ ለተሰራ እጅግ ዘመናዊ የሆነ ቆንጆ ቤት ነው። እየላችሁ የቀረብኩት ለአስፋልት እጅግ በጣም ቅርብ ነው። ሳሚት ጊዮርጊስ አካባቢ ነው የሚገኘው። ሰፈሩ እጅግ የለማ ሰፈር ነው። ኮምፓውንድ ውስጥ ይገኛል ማለት ነው። በአጠቃላይ ስድስት መኝታ ቤት አለው። ጂ ፕላስ ቱ ቤት ነው። ቤዝመንትም አለው። በጣም ቆንጆ ቤት ነው። የዚህ ቤት ዋጋ እንግዲህ አርባ ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። በዘጠነኛ ደረጃ እጀላችሁ የቀረብኩት ሳሚት ጊዮርጊስ አካባቢ የሚገኝ ሰባ አምስት ጋሪ ላይ የተሰራ ጂ ፕላስ ቱ ከላይ ትራዝ ያለው ፊኒሽንግ ላይ ያለው ቤት ነው እጀላችሁ የቀረብኩት ሳሚት ኮምፓንድ ውስጥ ነው የሚገኘው። ሰፈሩ እጅግ የለማ ሰፈር ነው። የዚህ ቤት ዋጋ 14 ሚሊዮን ብር ይጠራል። ወሳኝ ይይ ካለ ቀርቦ መነጋገር ይችላል ማለት ነው። በአስረኛ ደረጃ እየላችሁ የቀረብኩት ሳሚት አካባቢ የሚገኝ 250 ካሬ ላይ ተሰራ እጅግ ዘመናዊ የሆነ ቪላ ቤት ነው። እየላችሁ የቀረብኩት ሳሚት ኮምፓውንድ ውስጥ ነው የሚገኘው። በጣም ቆንጆ ቤት ነው። ግቢ ሁለት መኪና ማቆም የሚችል ግቢ ያለው፣ ዋና ቤቱ ላይ ሶስት መኝታ ቤቶች አሉ። ሰርቪስ ላይ ሁለት መኝታ ቤት አለው። ሁለት ኪችን አለው። ኦፕን ኪችን እና ክሎዝድ ኪችን አለው ማለት ነው። ሳሚት አካባቢ ነው የሚገኘው። የዚህ ቤት ዋጋ 18 ሚሊዮን 500 ሺህ ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል። በአስራ አንደኛ ደረጃ እየላችሁ የቀረብኩት አያት ኮምፓውንድ ውስጥ የሚገኝ 250 ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቪላ ቤት ነው። እየላችሁ የቀረብኩት አያት ኮምፓውንድ ውስጥ ነው የሚገኘው 250 ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቤት ነው። ግቢ ሁለት መኪና ማቆም የሚችል ግቢ አለው። አንድ ሳሎን አለ፣ ሶስት መኝታ ቤት አሎ፣ ሰርቪስ ላይ ሁለት መኝታ ቤት አለው፣ ሁለት ክችን አለ። በአጠቃላይ 250 ካሬ ላይ የተሰራ ቆንጆ ቪላ ቤት ነው። አያት ኮምፓውንድ ውስጥ ነው የሚገኘው። የዚህ ቤት ዋጋ እንግዲህ 25 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። በአስራ ሁለተኛ ደረጃ እጀላችሁ የቀረብኩት ሳሚት አካባቢ የሚገኝ መቶ ሰማንያ ካሬ ላይ የተሰራ ኤል ላይ የሚገኝ ቪላ ቤት ነው። እጀላችሁ የቀረብኩት ከአስፓልት እጅግ በጣም ቅርብ ነው። አስፓልት ግልባጭ ላይ ይገኛል። መቶ ሰማንያ ካሬ ላይ የተሰራ ቪላ ቤት ነው። ዋና ቤቱ ላይ ሶስት መኝታ አለው። ሰርቪስ ላይ ሁለት አለው። ግቢ ሁለት መኪና ማቆም የሚችል ግቢ አለው። አያት አካባቢ፣ ሳሚት አካባቢ ነው የሚገኘው። የዚህ ቤት ዋጋ እንግዲህ 21 ሚሊዮን ብር ይጠራል። ወሳኝ የጂ ካሌ ቀርቦ መነጋገር ይችላል። በአስራ ሶስተኛ ደረጃ እጀላችሁ የቀረብኩት ሳሚት ፔፕሲ አካባቢ የሚገኝ 250 ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቪላ ቤት ነው። እጀላችሁ የቀረብኩት ለአስፓልት እጅግ በጣም ቅርብ ነው። አስፓልት ግልባጭ ላይ ይገኛል ማለት ነው። ግቢ ሁለት መኪና ማቆም የሚችል ግቢ አለው። ዋና ቤቱ ላይ 3 መኝታ አለው። 3 መታጠቢያ ቤት አለው። ሁለት ሰርቪስ አለው። በአጠቃላይ ይሄ የዚህ ቤት ዋጋ እንግዲህ ሀያ ሁለት ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል። በአስራ አራተኛ ደረጃ ይዤላችሁ የቀረብኩት ሳሚት ፍየል ቤት አካባቢ የሚገኝ አራት ቤት ናቸው። አራቱን ቤት ይሸጣሉ ማለት ነው። ጂፕላስቱ ፕላስ ቱ ሁለት መቶ ሀምሳ ካሬ ላይ የተሰሩ ናቸው። ወደ ስምንት መኝታ ቤቶች አሉ። እጅግ ዘመናዊ የሆኑ ቆንጆ ቤት ናቸው። ከአስፋልት ግልባጭ ነው። ኮምፓውንድ ውስጥ ነው የሚገኘው 250 ካሬ ላይ የተሰራ ነው። ጂፕላስቱ ከላይ ቴራዝ አለው ማለት ነው። ዋጋው እንግዲህ ስልሳ ሁለት ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል። በ15ተኛ ደረጃ እጅላችሁ የቀረብኩት ሳሚት ፊጀል ቤት አከባቢ የሚገኝ 250 ካሬ ላይ የተሰራ እጅግ ዘመናዊ የሆነ ጂፕላስቱ ቤት ነው እጅላችሁ የቀረብኩት ሳሚት ፊየል ቤት ኮምፓውንድ ውስጥ ነው የሚገኘው። ሁለት መቶ አምሳ ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቤት ነው። አስር መኝታ ቤቶች አሉ። ስምንት መታጠቢያ ቤት አለው ማለት ነው። የዚህ ቤት ዋጋ እንግዲህ 65 ሚሊዮን ብር ይጠራል። ወሳኝ ግዢ ካለ ቀርቦ መነጋገር ይችላል ማለት ነው። በ16ተኛ ደረጃ እጀላችሁ የቀረብኩት አያት ኮምፓውንድ ውስጥ የሚገኝ እጅግ ዘመናዊ ፊኒሽንግ ላይ ያለው ሁለት መቶ አምሳ ካሬ ጂ ፕላስ ቤት ነው እጀላችሁ የቀረብኩት አያት ኮምፓውንድ ውስጥ ነው የሚገኘው። ሰፈሩ እጅግ የለማ ሰፈር ነው። ፊኒሽንግ ላይ ነው ያለው። ብሎኬት ተደርድሮ ጣረ ተመጥቷል። ዋጋው 35 ሚሊዮን ብር ይጠራል። ወሰን ይጅካል ላይ ቀርቦ መነጋገር ይችላል። በ17ኛ ደረጃ እጀላችሁ የቀረብኩት ጂኤች ሪል ስቴት ግቢ ውስጥ የሚገኝ 250 280 ካሬ ላይ የተሰራ ጂ ፕላስ 2 ከላይ ተራ ያለው ሪል ስቴት ነው እጀላችሁ የቀረብኩት 280 ካሬ ላይ የተሰራ ነው። አምሳ ፐርሰንት ከፍሎ አምሳ ፐርሰንት በሀያ አመት የሚከፈል በባንክ ከባንክ ጋር ማያያዝ ይቻላል ማለት ነው። ግማሹ ሰላሳ አራት ሚሊዮን ብር ነው። አምሳ ፐርሰንቱ ደግሞ ሰላሳ አራት ነው። አጠቃላይ ስልሳ ስምንት ሚሊዮን ብር ነው። በአስራ ስምንተኛ ደረጃ ይጀላቸው የቀረብኩት ሳምንት ጊዮርጊስ አካባቢ የሚገኝ ሁለት መቶ አምሳ ካሬ ላይ የተሰራ ቪላ ቤት ነው ይጀላቸው የቀረብኩት ዋና ቤቱ ላይ ሶስት መኝታ አለ። ሰርቪስ ላይ ሁለት አለ። በአጠቃላይ አምስት መኝታ ቤት አለ። ሶስት መታጠቢያ ቤት አለ። ግቢ ሁለት መኪና ማቆም የሚችል ግቢ አለ። የዚህ ቤት ዋጋ ሀያ ሚሊዮን ብር ይጠራል። ወሳኝ ካለ ቀርቦ መነጋገር ይችላል። በአስራ ዘጠነኛ ደረጃ እየላችሁ የቀረብኩት ሲኤምሲ ኮምፓውንድ ውስጥ የሚገኝ እጅግ ዘመናዊ የሆነ ጂፕላስቱ ቤት ነው። እየላችሁ የቀረብኩት ሲኤምሲ ኮምፓውንድ ውስጥ ነው የሚገኘው ሁለመቶ አስራ አምስት ካሬ ላይ የተሰራ ጂፕላስ ቱ ከላይትራዝ ያለው ቤት ነው። ሲኤምሲ የኮምፓውንድ ውስጥ ነው የሚገኘው። ሳንሻይን ጀርባ ነው የሚገኘው። እጅግ ዘመናዊ የሆነ ቤት ነው። የዚህ ቤት ዋጋ 65 ሚሊዮን ብር ይጠራል። ወሳኝ ጊዜ ካለ ቀርቦ መነጋገር ይችላል። በሀያኛ ደረጃ እየላችሁ የቀረብኩት ሳሚት ኮምፓውንድ ውስጥ የሚገኝ ሁለት መቶ ሀምሳ ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቪላ ቤት ነው እየላችሁ የቀረብኩት ሀያ ሁለት ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። እንግዲህ መሸጥ የምትፈልጉ ሰዎችም ካላችሁ፣ ማከራየት የምትፈልጉ ሰዎች ካላችሁ ደውላችሁ እንግዲህ መሸጥ የምትፈልጉ ሰዎችም ካላችሁ እንግዲህ ደውሉልን። እንሸጣለን እናከራያለን ማለት ነው። መልካም ጊዜ ይሁንላችሁ።